መውዙድን ብላ መታን ችግር የለውም፣ ግን መጀመሪያ እኔ የምጠይቀው ጥያቄ አለብኝ። አንተ የምታወራው ነገር ማለት ነው ነገር አህባሽሽ አህባሽሽ እያልክ በመጀመሪያ ደረጃ ስማቸዋ አታጥፋም። ገባ? ከዛ ደግሞ አላህ ስብሃነ ወተዓላ ከአርሽ በላይ ነው እያልክ ነው። ገባ?

እኔም ጠይቀህ ነገር በግልጽ መልስልኝና ከዛ ደግሞ መጀመሪያ ቀርብልሃለሁ። ችግር የለውም። መጀመሪያ መጀመሪያ አንቺ ምን አለሽ መሰለሽ፣ ሰላም አለይኩም አለልህ። ችግር ግን ያለ ሲፈት አስራ ሶስት ነው የሚለውን ከየት አገኘሽው? እስኪ የትኛው ሀዲስ ነው? የትኛው ቁርአን ነው? የትኛው ሰለፍ ነው? ማን ነው ይሄን የተናገረ? እሱ ደግሞ ቁርአን ስላለ ችግር የለውም። ይሄ ማለት ነው ላይ ነው ላይ ምን ላይ ነው ያገኘሽው?

ሌላ ሲፈታ እኮ አስራ ሦስት ናቸው እያልሽኝ እኮ ነው። እስከ እዛ እስከ አሁን ድረስ ከእነዚህ በል ስትከራከሪ ነበረ። አሁን ደግሞ ተመለሼ ወደኋላ ተመለሼ አይደለም እ እነዚህ አሁን አልሰማሀል። በስር ያሉ ስንት ናቸው አንተ? ብዙ ናቸው። እኔ አስራ ሦስት ላላልኩም አንቺ ነሽ እኮ። አንዳንድ ሺህ አብሽር ሰባት ትላላችሁ፣ አንዳንድ ሺህ አብሽር አስራ ሦስት ትላላችሁ፣ አንዳንድ ሺህ አስራ ሁለት ያላልን ሲፋ፣ እባክህ እኔ ደግሞ መጀመሪያ የምጠይቀህ እኔ ደግሞ መጀመሪያ የምጠይቀህ ነገር አወልሼ መልስልኝ። አላ ስብሀነው ተዓላ ቀድም ነው ወይስ አይደለም። አላህ ስብሀነው ተዓላ ድሮ? አድምጭኝ፣ ይኸውልሽ አላህ ስብሀነው ተዓላ መጀመሪያም የለውም መጨረሻም የለውም የእኛ ጌታ አላህ ስብሀነው ተዓላ። ይሄ ዐርሽን ሳይፈጥር የት ነበረ አልሽ። እጨርስልሽ፣ ልመልስልሽ፣ አታቋርጭኝ፣ አታቋርጭ። አላህ ዐርሽን ሳይፈጥር አንደኛ እኛ አላሁ አለም አናቅም። አልተነገረንም። ማወራው እኔ ስለ አበበ ስለ ከበደ ስለ ፋጡማ ቢሆን እንዲህ ነበር እንዲህ ብዬ በግምት እነግርሻለሁ። ግን ቁርአን ላይ እስካልተነገረኝ ድረስ ባህሪት እስካልተነገረኝ ድረስ እኔ ስለ አላህ አፌን ዝም አላወራም። እኔ ፍልስፍና አላወራም። እኔ አርሽን ሳይፈጥር የት ነበረ? እኔ አርሽን ሳልፈጥር እዚህ ነበርኩ አላለም አላህ። ስለዚህ ዝም ነው የምለው። እኔ አላሁ አለም አላቅም። አይ አውቃለሁ ብሎ ከመጣ አንድ ሰው ማሻላ፣ እስኪ ከትኛ ቁርአን ያለ ነው? አይ መጀመሪያ። ሁለተኛ ደግሞ አላህ አርሽን ሳይፈጥር የት ይሁን የት አይሁን፣ ይህን አለማወቄ ሰባት ሰማይ ሰባት ምድር ከፈጠርኩ በኋላ ከአርሽ በላይ ሆንኩኝ የሚለውን ይሄንማ አልቀበልም ለማለት ምክንያት አይሆነኝም። ልድገምልሽ ሆንኩኝ ለማለት ልድገምልሽ፣ እንዲገባሽ አላህ አርሽን ሳይፈጥር የት እንደነበር አለማወቄ ሰባት ሰማይ ሰባት ምድር ከፈጠርኩ በኋላ ከአርሽ በላይ ሆንኩኝ የሚለውን ላለማመን ምክንያት አይሆነኝም።

መጀመሪያ የፈጠረው ፍጡር አርሽ ነው የሚሉዋሉ። አርሽ ነው ቀለም ነው፣ ነገር ቀለም ነው። እሺ አርሽ ነው በሚለው አርሽ አይደለም ማለት ነው

ውሀው መውጅዱን ቢላ መካን ነበር ማለት ነው። አላህን ከምን ጋር እንዳመሳሰልሽ አየሽ፣ አይደለም ማለት ነው ማለት ነው። ሰው የመጀመሪያ ፍጡር ውሃ ነው ወይስ ቦታ ነው? አላህ ቆይ ቆይ ያለው ቦታ ነው የፈጠረው ያለም። ስለዚህ አላህንም መውጁዱን ቢላመካን ካልሽ፣ ውሃውን መውጁዱን ቢላመካን ካልሽ፣ አላህን አመሳሰልሽ ከፍጡር ጋር። እንዴት ነው መቼ ነው ውሃው ያለ ቦታ ነው?

ውሃ ሲፈጠር ቦታን የቀደመ ውሃ ነው ስልሽ፣ አይ ውሃን የቀደመ አልሽ። ስለዚህ ውሃው ያለ ቦታ ነው። ይሄ ደግሞ ማለት ነው፣ ውሃው ያለ ቦታ ነበር። ቁርአን አለ ሁሉ ነገር በማስረጃ ይቀርብልሃል። ቆይ እሺ። ስለዚህ ውሃው ያለ ቦታ ነበረ ካልሽ፣ አሁንም አላህ ያለ ቦታ ነው ያለው ካልሽ፣ አላህና ውሃ አይመሳሰልም። ይሄ ደግሞ የአንተ ስራ ነው፣ ምክንያት

ይኸው ሁሉ ሰው አህባሽ ይሆናል። ዛሬ ቀጥይ አሳይ። መውጁዱን ቢላ መካን የሚል የት ነው ያገኘሽ? የቱ ጋ ነው ቤት በኩል ነው የትኛው ሰለፍ ነው እኛ ማናውቀው ቁርአን እኛ ያልቀራ ሀዲስ እኛ ያልሰማ ነው ሌላ ለአብደላ አልሐድር እየወረደለት ነገር አለ እስኪ ያሳየን ምንድን ነው ቀጥ ቴት ነው ያገኛችሁት አላሁ መውጁድን ቢላ መካን ይሄን ያላመነ ካፊር ነው ትላላችሁ ይሄን ያላመነ እንደዚህ ነው ያገኛችሁት ይሄንን መውጁድን ቢላ መካን የሚለውን ሚዩት ክፈችና ሚዩት ይዘሻል ሚዩት ክፈችና አውሬ ሙሳማ ቀጥሉ ንሻላ ሀቢቢ ሰላሙ አሌይኩም አለ ሁሳማ በመጀመሪያ ይሄ ባለ ወንድም ም

መረጃ እየነገርኩህ እኮ ነው። መውጁዱን ቢላ መካን የሚለው መረጃ የለ። መረጃ ደግሞ እየነገርኩህ ነው። ከገባህ ማለት ነው። ከሌለሽ ላስወጣሽ ነው ነው ቀድም መክሉቃት ሳይፈጥር ነበር አልነበረም የሚል ነጥብ አላነሳንም። አላህ ቀዲም ነው። አላህ መክሉቃቶችን ሳይፈጥር የነበረ ጌታ ነው። አዎ በዚህ የተከራከር የለም። ፍጡሯንን ከፈጠርኩ በኋላ ከዓርሽ በላይ ሆንኩኝ አለ። ለምን አትቀበሉም ነው ጥያቄው እኮ። ቀዲም ነው ቀዲም ነው አይደለም